ሰላም ሰላም፣ እንደምንቆያችሁ ውድ የባቦቱብ የቲክቶክ ና የዩቱብ ቻይናል ተከታዮች፣ እንደምንቆያችሁ እኔ እግዚአብሔር ይመስገን ደህና ነኝ። እሺ፣ በባለፈው ሳምንት ሁለት የግዶ ጥንታዊ አስተዳደሮችን አይተናል። አኮማኖዬ እና የጎሳለው ማለት ነው። ዛሬ ደግሞ በሰፌ የሶስተኛ የግዶ ጥንታዊ አስተዳደር የሆነው የግዶ ባለስርዓትን በደንብ እንመለከታለን ማለት ነው። ሶስተኛ የጌዴኦ ጥንታዊ አስተዳደር ባሌ፣ የጌዴኦ ባሌ ስርዓት ተብሎ ይጠራል። ባሌ ስርዓት ምንነት ከመግለጻችን በፊት ጋዲቻ የምለው ምን ማለት እንደሆነ እናለን። ባሌ ስርዓቱ ስንል ምን ማለት ነው? ባሌ ማለት ራሱ ምን ማለት እንደሆነ እንደምከተለው እናለን ማለት ነው። ሶ ስለ ባሌ ስርዓት ምንነት ከመግለጻችን በፊት ገዳ ወይም ጋዲቻ ምን እንደሆነ ከትርጉሙ እንጀምራለን ማለት ነው። ገዳ ማለት በገዶ ባሌ ስርዓት በህዝብ ድምጽ ተመርጦ ባህላዊ እምነታዊ አስተዳደሩን የሚመራ የህዝብ መሪ ወይም ሊቀ መንበር ወይም ፕሬዝዳንት ማለት ነው። ገዳ ማለት ነው። ገዳ ማለት የገዶ ባሌ ስርዓት በህዝብ ድምፅ ተመርጦ ባህላዊ እምነታዊ አስተዳደሩን የሚመራ የህዝብ መሪ፣ ሊቀ መንበር ወይም ፕሬዚዳንት ማለት ነው። ያ ማለት አሁን ባለው ስርዓት ላይ አሁን አባጋዳ ቢፎ የሚዋቆ ማለት ነው። ሌላኛ ባለ ስርዓቱ ነው። ባለ ስርዓቱ ባለ ስርዓት ወይም ስርዓቱ ስንል ወይም ጋዳ ሲስተም ስንል ህዝቡ ሰላማዊ ዲሞክራሲያዊ በሆነ መንገድ የስልጣን ሽግግርን የሚያካሄድበት ስርዓት ሲሆን የሽግግር እርከንም ባለ በመባል ይታወቃል። ማለት ባሌ ማለት ደግሞ ምን ማለት ነው? ባሌ ማለት ደግሞ በዚህ ህዝባዊ አስተዳደር ወንድ ልጅ በዕድሜ የሽግግር እርከን የሚከፋፈልበት እያንዳንዱ ስምንት አመት ማለት ነው፣ ባሌ ማለት እንግዲህ አሁን ይሄ የገዳ ሲስተም አሁን ያለው የቢፎሚ የአስተዳደር ስርዓት ማለት ነው። ከስምንት ዓመት በኋላ ይቀየራል ማለት ነው። ሁለቱ ስለሆኑ የሚመሩት ቢልባላ እና ላላና የሚባለው ማለት ነው። ሶ ለምሳሌ ይሄን በምሳሌ ለማስረዳት ያህል አንድ የብሔሩ ተወላጅ በባለ ስርዓት ውስጥ በሚያደርጋቸው እንቅስቃሴዎች የሽግግር እርከኑ የት እንዳለ ለማወቅ የሚረዱ ሲሆን ለዚህም ያንተ ባለ ምንድን ነው ተብሎ ቢጠየቅ ከዘጠኙ እርከን ዘጠኝ እርከን አላቸው። እነሱ እነማን እንደሆነ በቀጣይ ክፍሎች ላይ እናያለን። ከዘጠኝ እርከን በአንደኛ ውስጥ የት እንዳለ መግለጽ አለበት ማለት ነው። በዚህም ለምሳሌ ራባ ወይም ዩባ ነኝ ብሎ መመለስ ያስችላል ማለት ነው። አሉ ብዙ ስለሆኑ ማለት ነው። አሁን ሁለቱን ራባ ና ዩባ ሁለቱን የጠቀስኳቸው የትኞች ናቸው? ዘጠኝ እርክን ውስጥ ከሚገኙት ማለት ነው። ስለዚህ እኔ ራባ ነኝ፣ እኔ ዩባ ነኝ ብሎ መግለጽ አለበት ማለት ነው። ያ የባሌ ማለት ነው። ስለ ገዳ ምንነት ብዙ የውጭና የሀገር ውስጥ ምሁራን ጽፈዋል። ስለምንነቱም የየራሳቸውን ብያኔ ሰጥተዋል። ሶ የገደው ባለ ስርዓት በህብረተሰቡ ጤንት፣ ፖለቲካና እምነታዊ አመራር ይሰጥ ነበር። የዚህም ስርዓት ባለስልጣኖቹ በህዝብ ተመርጦ መልሶ ህዝብን ያገለግላሉ ማለት ነው። ስለዚህ ስርዓት ሀይቻ ሞኮና ሾርቢ ሀይቻ ሀላኮ ቁምቢ የሚከተሉትን ይናገራሉ። ለዚህ ያ ማለት የባለ ስርዓት ሆኑ ማለት ነው። ለዚህ ፖለቲካ ማህበራዊና እምነታዊ ድርጅት ጠቅላላ ጉባኤ ነበረው። ይህም ጉባኤ ያአ ይባላል። ያአ ማለት ጉባኤ ማለት ነው። ል አሁን ህዝብ ተወካዮች ምክር ቤት እንደምንለው ማለት ነው። ያአ ይባላል። ለዚህም ጌዴኦ ባለ ስርዓት ለዚህም ፖለቲካዊ ማህበራዊና እምነታዊ ድርጅት ጠቅላላ ጉባኤ ነበረው ይህም የአ ጉባኤ ይባላል የአ ሰፊውን ህዝብ ለማስተዳደር የሚችሉትን ባለስልጣኖችን የመምረጥ ስልጣን ያለው ጉባኤ ነው ማለት ነው ወይም ጉባኤ ነው በዚህም ጉባኤ አባ ጋዳ ጃላባ ጃልቃባ ሁላ ሀጊቻና ዳባልቻ ሹሞች ይመረጣሉ ወይም ይመረጣሉ በማለት ያብራራል ማለት ነው። ቅድም የጠቀስኳቸው ሀጊቻ ሞኮና፣ ሾርቢ ሀጊቻ ላኮ ቁምቢ ማለት ነው። ሶ አባ ጋዳ ወይም ጋዲቻ የበላይ መሪ ወይም እንደ ፐርዛንት የሚታይ ነው ማለት ነው። ለአሁን ለምሳሌ መውሰድ አባ ቢፎ የሚዋቆ ማለት ነው። ይህ ሰው እስከ ስምንት ዓመት ድረስ ለህዝብ ፖለቲካ፣ ማህበራዊ፣ እምነታዊ አመራርን ይሰጣል ማለት ነው። በተጨማሪ በህዝብ እምነት መሰረት ከማንኛውም ሀጣት ነፃ ይሆናል ሶ በዚህ ሲል ላባ